የእሁድ ድርሳነ ማሕያዊ አንደኛ ምዕራፍ። በአብ በወልድ በመንፈስ ቅዱስ ስም በማመን በዕለተ እሁድ የሚነበብ የሚጸለይ ሰውን ሁሉ የሚወድ ዓለምን ሁሉ የሚያድን የጌታችን የሞቱና የመከራውን ነገር የሚናገር መጽሐፍ ይህ ነው። በሰርክም ጊዜ ጌታችን ኢየሱስ በሞቱና በሕይወቱ በመስቀል ላይ ተሰቅሎ አምስቱን ሰዓት ፈጸመ። በሕይወቱ ከቀትር እስከ ዘጠኝ ሰዓት ቆየ። በሞቱ ከዘጠኝ ሰዓት እስከ ዐሥራ አንድ ሰዓት ተሰቅሏልና ከዘመዶቹም ከደቀ መዛሙርቱም ካመኑበትም ሕዝብ ወገን አንድ ስንኳ ከመስቀል የሚያወርዶ አላገኝም። አይሁድም ከመስቀል የሚያወርዶ ሰው እንደሌለው ባዩ ጊዜ በእሳት ያቃጥሉት ዘንድ ሥጋውን ስጠን ብለው ለመኑት። የጌታችን የኢየሱስ ጠላቶቹ በዝተዋልና ስለ ክፉ ስራቸው ስለ ነቀፍኳቸውና ምስክር ስለ ሆንኩባቸው እኔን ዓለም ሰው ይጠላኛል ብሎ እርሱ በሕይወቱ እንደተናገረ፣ ዳግመኛም እኔን የጠላ አባቴን መጥላቱ ነው ብሏልና። ሌላ ሰው ያልሰራውን ስራ ያልሰራሁላቸውስ ቢሆን በዳኑ ነበር፣ ዕዳም ባልሆናቸውም ነበር። ዛሬ ግን አዩኝ፣ እኔንም አባቴንም ጠሉ። በከንቱ ጠሉኝ ብሎ በኦሪታቸው የተጻፈው ይደርስ ይፈጸም ዘንድ ጲላጦስም አይሁድን እኔስ በሕይወቱም በስቅለቱም በሞቱም ጊዜ ይህን ያህል ተአምራት ያሳየ የእግዚአብሔር ልጁን ሥጋውን በእሳት አላቃጥልም አላቸው። የእሁድ ድርሳነ ማህያዊ ሁለተኛ ምዕራፍ። በዕለተ አርብ ምሽትም በተቃረበ ጊዜ ዮሴፍና ኒቆዲሞስ መጡ ወደ ጲላጦስም ገብተው ረዳት የሌለው መጻተኛ እንግዳ የሚሆን የኢየሱስን ሥጋ ስጠን ብለው ለመኑት። በውርጭና በቁር በመስቀል ላይ የተሰቀለ የኢየሱስን ሥጋ ስጠን፣ የመጣበትና የሚሄድበት የማይታወቅ ብቸኛ የሚሆን የኢየሱስን ሥጋ ስጠን፣ ከመስቀልም ላይ አውርደን ገንዘን እንቅበረው ብለው ለመኑት። ጲላጦስም ይህን በሰማ ጊዜ እንዴት ሞተ ብሎ አደነቀ። እንደ ሞተም አውቆ ብላቴናውን ጭፍራውን ጠርቶ የኢየሱስን ሥጋ ሰጣቸው ብሎ አዘዘ። እዲህም ጌታችን ወደ ተሰቀለበት ቦታ ሄደው ሰገዱለት። የተቸነከረባቸውንም የብረት ሽንካር ከእጆቹና ከእግሮቹ ከደረቱም ነቅለው አወጡት። ከመስቀሉም ጋር የታሰረበት የወገቡን ገመድ ፈቱ። ከዚህም በኋላ ጌታችን ኢየሱስን ከመስቀል ላይ አወረዱት። ከመስቀልም ባወረዱት ጊዜ በደሙና በአጥንቶቹ በቁስሉ ፈጽሞ ሳይነዋወጥ ተኛ። ስለኛ በሞት አይኖቹ እንደተሸፈኑ ባዩ ጊዜ ስለኛ ጆሮቹም በሞት እንደተዘጉ ባዩ ጊዜ ስለኛም በሞት አንደበቱ ዝም እንዳለ ባዩ ጊዜ ስለኛም እጆቹና እግሮቹን እንደታሰሩ ባዩ ጊዜ ሞትን ድል የምትነሳ ጌታ ሆይ፣ ተኛህን? ሞትስ ባንተ ላይ እንደምን ሰለጠነ እያሉ አለቀሱ። ከሞተም በኋላ በሦስተኛው ሰዓት ሕያው እንደመሆኑ የጌታችን የኢየሱስ ዐይኖቹ ያን ጊዜ ግልጽልጽ አሉ። አይኖቹም በተገለጹ ጊዜ ዮሴፍና ኒቆዲሞስ ደነገጡ። ከክቡር ሥጋው በድን በሰሙት በሦስቱ ምስጋናዎች አመሰገኑት። እርሱም ብዙ ነገር ነገራቸው። ዳግመኛም እስከ ትንሣኤ ቀን ድረስ በሞት አይኖቹ ተሸፈኑ። የእሁድ ድርሳነ ማህያዊ ሦስተኛ ምዕራፍ ጌታችን ኢየሱስን ዮሴፍና ኒቆዲሞስ ሰው ባለበሰው አዲስ ግምጃሻሽ ገነዙት። በሚገንዙት ጊዜ እንደ አይሁድ ሥርዓት ከሽቱና ከከርቤ ጋራ በሰበን ጠቀለሉት። ይህም ኒቆዲሞስ አስቀድሞ ሌሊት ወደ ጌታ ሄዶ፣ መምህር ሆይ ታስተምር ዘንድ ከእግዚአብሔር ተልከህ እንደመጣህ እናምናለን ያለው ነው። እግዚአብሔር በህልውናህ ሳለህ ካንተ በቀር አንተ የምትሰራውን ሌላ ሰው የሚሰራ የለም። ጌታችንም የሞቱና የስቅለቱን ነገር ገለጠለት። ሙሴ የምድር አርዌን በበረሃ እንደሰቀለው የሰው ልጅም እንዲሁ ይሰቀል ዘንድ አለው ብሎ ገለጠለት። በርሱ ያመነ ሁሉ እንዳይጎዳ ለዘላ ዓለሙ ይድናል፤ እንጂ እግዚአብሔር አንድ ልጁን ለሰው ቤዛ አድርጎ አሳልፎ እስከ መስጠት ደረሰ። ይህን ዓለም ወዶታልና በርሱ ያመነ ሁሉ የዘላ ዓለም ሕይወት ያገኛል እንጂ እንዳይጎዳ። እግዚአብሔር በዓለም ይፈርድ ዘንድ ልጁን ወደዚህ ዓለም አላከው፤ ዓለሙን ያድነው ዘንድ ነው እንጂ በርሱም ያመነ እንዳይፈረድበት በአዲስ ግምጃ ሻሽ እንደገነዙት ሰው ባልተቀበረበት በአዲስ መቃብር ጌታችን ኢየሱስን ቀበሩት። ዮሐንስም ጌታችን ኢየሱስን ከሰቀሉበት አቅራቢያ የተክል ቦታ አለ፣ በዚህም በተክል ቦታ ሰው ያልተቀበረበት አዲስ መቃብር አለ ብሎ ጽፏል። በዚያም ጌታችን ኢየሱስን ቀበሩት፣ የአይሁድ አርብ ጊዜው መስቶ ነበርና፣ መቃብሩም በተሰቀለበት ቦታ ቅርብ ነበረ። መቃብሩንም በታላቅ ደንጊያ ገጥሞት ሄዱ። ያም ቀን ለቀዳሚት አጥቢያ ዓርብ ማታ ነበር። ከገሊላ የተከተሉት ሴቶችም ሥጋው እንደምን እንደተቀበረ መቃብሩን አዩ። ጌታችን ኢየሱስን መጠን ያለው መቃብር እንደምንም እንደወሰነውና እርሱ በሰማይ በምድር የመላ ሲሆን እንደ ሙታን እንደምን እንደተወሰነ ተመለከቱ። ዮናስ በአንበሪ ሆድ ሦስት መዓልት ሦስት ሌሊት እንዳደረ የሰው ልጅም በመቃብር ሦስት መዓልት ሦስት ሌሊት ያድራል ብሎ የተናገረው ቃሉ እውነተኛ ነውና ድንቅ በሚሆን በመቀበሩም ሙስና መቃብርን አጠፋልን። ከዚህም በኋላ የካህናት አለቆችና ፈሪሳውያን ተሰብስበው ወደ ጲላጦስ ሂደው በማለጃ 133 ወቄት ወርቅ ሰጡትና ይህ የሚያስት ሰው በሕይወቱ ሳለ በሦስተኛው ቀን እነሳለሁ ያለውን ቃል አሰብን። አሁንም መቃብሩን እስከ ሦስት ቀን ጠብቁ ብለህ እዘዝ አሉት። ደቀ መዛሙርቱም ሌሊት መጥተው በድኑን ሰርቀው እንዳይወስዱ ለሕዝቡም ከሙታን ተለይቶ ተነሳ እንዳይሉ ከቀደመች በደሉ የኋለኛዪቱ በደሉ የከፋች ትሆናለችና አሉት። ጲላጦስም መማለጃ ስለተቀበለ የወታደር ጭፍሮች ተቀብላችሁ እናንተ እንዳወቃችሁ ሂዱ፣ መቃብሩን አስጠብቁ አላቸው። የካህናት አለቆችና ፈሪሳውያንም ወታደሮችን ይዘው ዘጠና ዘጠኝ በሚሆን መቆለፊያቸው መቃብሩን ቆለፉ። አራቱም ሹማምንቶች ከአራት መቶ ጭፍራ ጋር የጌታችን የኢየሱስን መቃብር እስከ ሶስት ቀን ድረስ እየጠበቁ ተቀመጡ። የእሁድ ድርሳነ ማያዊ አራተኛ ምዕራፍ። ሞትን ያጠፋ ሞትን ድል የነሳ ጌታችን ኢየሱስ ግን አይሁድን ይህ ቤተ መቅደስ አፍርሱት እኔ በሦስተኛው ቀን አነሳዋለሁ እንዳላቸው በእውነት በሦስተኛው ቀን ከሙታን ተለይቶ ተነሳ። አንበሳ ከተኛበት ፈጥኖ እንዲነሳ፣ ወይን ጠጥቶ የሰከረ ኃይለኛ ፈጥኖ እንዲነሳ፣ በመንፈስ ቅዱስና በአባቱ ኃይል በራሱም ሥልጣን ፈጥኖ ተነሳ። የሞት ቁራኝነትንም አጠፋ፣ ሞት ሊዞ አይችልምና የተገነዘበትንም ልብስ ትቶ ልብሰ መንግሥቱ ለብሶ ተነሳ። በተወለደም ጊዜ የእናቱም ማኅተም ድንግልና እንዳለወጠ በትንሣኤውም የመቃብሩን ቁልፍ አልከፈተም። በተገነዘበትም ልብስ የመቶ አለቃውን ዓይን አደነ፣ የሞተውንም ሰው አስነሳ። በመቃብሩም ጲላጦስ በውስጡ በቀበረው ጊዜ ፈያታዊ ዘየማንን አስነሳው። እሁድ ማታም ጌታችን ኢየሱስ ደቀ መዛሙርቱ አይሁድን ስለፈሩ ተሰብስበው ወዳሉበት ከዝግ ቤት ገባ። ያረጋጋቸውና ደስ የሚያሰኛቸው ዘንድ ጌታችን ኢየሱስም ቸራላችሁን፣ አትፍሩ፣ አትደንግጡ እኔ ነኝ አላቸው። እነርሱ ግን ምትሃት የታያቸው መስሏቸው ፈጽሞ ፈሩ። ጌታችን ኢየሱስም ደቀ መዛሙርቱን ምን ያስደነግጣችኋል? እንደዚህ ያለ ሐሳብ በልቦናችሁ ለምን ያድራል? አላቸው። እጄንም እግሬንም ዳሳችሁ እዩ ለምትሃት በእኔ እንደምታዩት ሥጋ አጥንት የለውምና። ይህን ብሎ የተወጋ ጎኑን የተቸነከሩ እጆቹንና እግሮቹን አሳያቸው። ደቀ መዛሙርቱም ጌታችንን ባዩት ጊዜ ደስ አላቸው። ዳግመኛም ቸራላችሁን አባቴ እንደላከኝ እኔም እልካችኋለሁ አላቸው። ይህንን ብሎ መንፈስ ቅዱስን አሳደረባቸው። መንፈስ ቅዱስን ተቀብላችሁ ኃጢአትን ይቅር ያላችሁላቸው ይቀርላቸዋል፣ ይቅር ያላላችሁላቸውን አይቀርላቸውም አላቸው። የእሁድ ድርሳነ ማህያዊ አምስተኛ ምዕራፍ። በስምንተኛውም ቀን ሁለተኛ ጌታችን ኢየሱስ ለደቀ መዛሙርቱ ከዝግ ቤት ገብቶ ተገለጸላቸውና ቸራላችሁና አላቸው። ቶማስንም እጅህን አምጣ እጄንም ጎኔንም ዳስህ አለው። እመን እንጂ አትጠራጠር አለው። ያንንም የጌታን ሥጋ ቶማስ ዳሰሰው። አካላዊ ቃል በሥጋው ተሰቅሎ ሳለ ታግሶ የተቀበላቸውን የቅንዋቱን ቦታ አየ። ቶማስም በዳሰሰው ጊዜ ከመለኮትነቱ ሳተነት የተነሳ እጁ ተቃጠለ። ቶማስም ደንግጦ አቤቱ ፈጣሪ ጌታዬ አለ። ጌታችን ኢየሱስንም አየህኝና አመንህኝን ደጋጎቹስ ሳያዩኝ የሚያምኑብኝ ናቸው ብሎ መለሰለት። ጌታችን ኢየሱስም በደቀ መዛሙርቱ ፊት በዚህ መጽሐፍ ያልተጻፈ ሌላ ብዙ ተአምራትን አደረገ። ይህም የተጻፈው ኢየሱስ ክርስቶስ የእግዚአብሔር የባሕሪ ልጁ እንደሆነ ታምኑ ዘንድ ነው በእርሱም ስም አምናችሁ የዘላለም ሕይወትን ታገኙ ዘንድ ነው። ጌታችን ኢየሱስም ከደቀ መዛሙርቱ ጋራ እየበላ እየጠጣ እስከ አርባ ቀን ድረስ ተቀመጠ። የእሁድ ድርሳነ ማያዊ ስድስተኛ ምዕራፍ በአርባኛውም ቀን በብሩህ ደመና፣ በሰረገላ ብርሃን፣ በመላእክት ምስጋና፣ በነጋሪት ድምፅ፣ በኪሩቤል ላይ ተቀምጦ አረገ። በነፋስም ክንፍ ተቀምጦ ወጣ። በመላእክትም ከተማ ዘጠኝ ቀን አስተማረ። በመጀመሪያዊቱ ቀንም መላእክት ተገዙለት ሰገዱለትም። በሁለተኛውም ቀን መላእክት ሰገዱለትም አመሰገኑትም። በሦስተኛውም ቀን አጋዕዝት አመሰገኑት ሰገዱለትም። በአራተኛውም ቀን መኳንንት አመሰገኑት ሰገዱለትም። በአምስተኛውም ቀን መናብርት ታመሰገኑት ሰገዱለትም። በስድስተኛውም ቀን ኃይላት አመሰገኑት ሰገዱለትም። በሰባተኛውም ቀን ሊቃናት አመሰገኑት ሰገዱለትም። በስምንተኛውም ቀን ሱራፌል አመሰገኑት ሰገዱለትም። በዘጠነኛውም ቀን ኪሩቤል አመሰገኑት ሰገዱለትም። በማድረጉም የሰማይን ጎዳና ጠረገልን፣ የሰማይን በር ከፈተልን። በአስረኛውም ቀን በአባቱ ቀኝ በልዑል ዙፋኑ ተቀመጠ። አባቱ እግዚአብሔር አብ ልጄ በቀኝ ተቀመጥ ብሎታልና፣ መንፈስ ቅዱስም በቀኙ ያለ ነው። በጌትነቱም ወደ ሰማይ እንዳረገ፣ ዳግመኛም በጌትነቱ በአባቱም ጌትነት ይመጣል፣ በመንፈስ ቅዱስም ጌትነት ይመጣል። ብዙ የብዙ ብዙ በሚሆኑ በመላእክት የተመሰገነ በሰማይ ደመና ይመጣል። መብረቅ ከምስራቅ እስከ ምዕራብ አንድ ጊዜ እንደሚታይ ይመጣል። ከመስቀሉም ከችንካሩም ከእሾህም አክሊሉ ጋራ በተወጋበትም ጦርም ጋራ ሐሞትም ከጠጣበትም ጋር የተቸነከሩ የእጆቹም የእግሮቹም ደም እየፈሰሰ የተወጋ ጎኑም ደም እየፈሰሰ ለዘላለም የሚሆን ቸርነቱን ለመፈጸም ይመጣል። የእሁድ ድርሳነ ማያዊ ሰባተኛ ምዕራፍ ጌቶቼ፣ አብ፣ መንፈስ ቅዱስ ሆይ አደራላችኋለሁ እመቤቴ ማርያም አንቺንም እማልድሻለሁ ቃል ኪዳንም ግቢልኝ እልሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የእሸዋ አክሊል ተቀራጅቶ በመሰቀሉ በሞቱም ወደ ሲኦልም በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቃበሩ ኀጢአቴን ሁሉ ይቅርትሉኝ ዘንድ ከኀጢአትም ሁሉ ፍዳ ታድነኝ ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘለዓለሙ ድረስ አሜን።